እንደ ውሃና ኢነርጂ ሚኒስትር በተለይ ችግሩ ቢኖርም እንደ ሀገር ለውሃ ለመጠጥ ውሃ ፖቴንሻል የሚሆኑ ውሃዎችን በመለየት ከሚመለከተው በተለይ ከውጭ ሀገራት በጀት በማፈላለግ ጥናት መጀመሩ ጥሩ እምርታና ይበርታ የሚል ሀሳብ ሰጥቼ እንደ ሚኒስትር መስሪያ ቤቱ ዋና የሆነውን የውሃ አካላትን ደህንነት ከመጠበቅ ጋር ተያይዞ ያለኝን ጥያቄ ያቀርባለሁ። የሀገሪቱ የውሃ አካላት ከብክለት እና ከጉዳት በዘላቂነት ለመታደግ እንደ ሚኒስትር መስሪያ ቤቱ በተለይ የእንቦጭ ወራሪ መጤ አረምን ለማስወገድ ስራውን በማስተባበር በተለይ በምስራቅ ሸዋ ለመስኖ ከፍተኛ አቅም ያለውን የደንበላ ቆቃ እንደውም የጫኑና አብያታ ሀይቆችን አስተባብሮ በከፍተኛ ሄክታር በተያዘው ማስወገዱ ጥሩ ሆኖ፣ ነገር ግን ከዚህ ከወራሪ መጤ አረም ስነ ህይወታዊ ባህሪ እንዲሁም የገጸ ምድርን ውሃ ጉዳት ከማድረሱ ጋር ተያይዞ ያለው ሽፋንና ጉዳት እጅግ ከፍተኛ ስለሆነ በሚኒስቴር መስሪያ ቤቱ ይህንን ወራሪ መጤ አረም በሰው ሰራሽ ወይም በሰው ኃይል ብቻ በመጠቀም ማስወገዱ እንደ ሀገር ከችግሩ በዘላቂነት ሊያላቅቀን ስለማይችል ከሚመለከተው ባለድርሻ አካላት ጋር በመተባበር እና በመቀናጀት በጥናት የተደገፈ መፍትሄ ለማምጣት ምን የታሰበ ነገር አለ የሚል ጥያቄ ለማቅረብ ነው። አመሰግናለን። ከእንቦጭ ጋር ተያይዞ በተነሳ ጉዳይ ትግለው ስትራቴጂ እንደ ፌደራል ተቋም እንደ ሀገር ሁሉም ሀይቆቻችን የውሃ አካላት ትልቅ ችግር ሰርቷል። ጣና ብናይ፣ ዝዋይ ብናይ፣ ኦጋ አባያ፣ ጫሞ የኛ ጥናት ከረፎ እንደዚህ ነው። በዚህ ዓመት በዛማት ያንሳል፣ ወጥሮ ይባዛል ያንሳል፣ ይባዛል ድካ ማለት ነው። ስለዚህ ባቱ ላይ ቄጠማ መከረው አለ። በዙሪያው ያሉ ባለሀብቶችን ወይ ድርጅቶችን ካርታ ሰጥተናቸዋል። ለምሳሌ የባቱ ልጅ ኃይሌ ትልቅ ዞርታ፣ ከሱ ፊት ያለው እንቦጭ ባለቤቱ ኃይሌ ነው። ምን አለው ተቀራርበኛል በፌዴራልም በክልልም የሚታገዝ ካለ እናግዝዋለን። የአዋ እርሻዎች አሉ እነሱም አላቸው። ማረሚያ ቤት አለ እሱም አለ ካርታ። ስለዚህ በዛ ልክ በሁሉም የወንዞቻችን ዳርቻ ላይ ያሉ ችግሮችን ያሉት ተቋማት ማገዝ ይፈልጋል። እሱን ማጓዛት ያስፈልገናል ለማለት በመቀጣይ ለመስራት እንደምታውቁት

የሚቀለቀልት ቦታዎች አሉ። እዚ አካባቢ ሰው አንደረሰ አሁን የምናወራቸው የእንቦጮች ችግር በጣም በትልቁ ደግሞ እንቅንጻለን ማለት ሆኗል። በቀጣይ ደንብ እንዘጋጃለን። በደንቡ መሰረት እንሄድበታለን።